የእኔ ጀግና እየዘፈነላት ለሩታዬ መጡ ማለት ነው። እና ሩታዬ እንግዲህ ፈርታለች እንትኑ ላይ ግመሉ ላይ ስትወጣ። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከእኔ ጋር ሁሉ ሰላም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ማታ ጠብቁ ተብለን ነበረ። ያበደ ቪዲዮ እንደሚሆን አልጠራጠርም ነበረ። ጅምርም ላይ እንኳን ደህና መጣችሁልን የእኛ ጀግኖች የኛ መሪዎች እውነት ነው ብላችሁ በጣም ነው ደስ ያለኝ ማለት ነው ደግሞ እንዴት አባታችሁ ላይ ያመረባችሁ ከአይኔ ያውጣችሁ የምር ከአይኔ ያውጣችሁ እናንተ ልጆች ከአይኔ ያውጣችሁ ምር ድምቅ ብለው እንግዲህ ተሸፋፍነው ነው የመጡት በመቀጠል ደግሞ አብርሽንም ስትሉት ነበረ እኮ ቅድም እኔ ባልና ሚስት ናቸው ተው በህግ አምላክ ይሁንባችሁ ስል አልሰማ አላችሁኝ እንዴ ጨራሽ ብላችሁ ብላችሁ እኔን እንመሳደብ ጀመራችሁ። አላህ ምስክሬ ነው። የፈለገ ነገር ብትሳደቡ፣ ቆሻሻ ንግግር ብትናገሩኝ አንድ ቃላት አንመልስላችሁ እያንዳንዳችሁ ማለት ነው፣ አንድ ቃላት አብርሽና ሩታ ደሞ ዛሬም ይሁን ነገ አንድ ላይ ይያቸው እጓዛለው እንጂ አንዳቸውም ለይቼ አላደንቅም ወይ ደሞ አልሳደብም፣ አልናገርም። ምክንያቱም ውስጤን እያወቀ የሚሰሩትን ነገር ውስጤን እያወቀ አንዳቸውም ልነቅፋቸው፣ ልናገራቸው አልችልም። በእነሱ ላይ የመጣ የሆነ መጥፎ ንግግር ሌላኛ ሰው ጣባቸው የዛኔ አለሁላቸው፣ እቆማለሁ፣ እናገርላቸዋለሁ፣ እከራከርላቸዋለሁ። ከዛ ውጭ ግን አብረሽ እንዲያደረግ ሩታዬ እንደዚያ አደረግሽ አለም፣ ዛሬም ይሁን ነገም፣ አይ ሩታዬ ናት። ወጃትም የምትሉኝ ደግሞ በስንት አንዱ ናችሁ። በነገራችን ላይ አትወጃትም የምትሉኝ ከሆነ ደግሞ ሞቼ ነው መወዳት። ለምን አልወዳትም? ባልወዳት ኖሮ ዛሬ ላይ ሩታዬ ብዬ ሩታን ሲሰድቡ አትስሳደብ ኖር ነበረ። ከስንት ሰው ተጣልቻለሁ በእሷ ምክንያት፣ ከስንት ሰው ተነጋግሬያለሁ፣ ከስንቱ ጋር ተቦላልክ ያለው በውስጡ መስመር ራሱ ማለት ነው። ምን ዋን ይጠላል? ለምሳሌ አሁን ሩጣ ምን ዋን ይጠላል? እስኪ ይህንን ነገር በሉኝ። እኔ እውነት ለመናገር ውድ ቤተሰቦች ሰቦች ቆዩ ላስገባላችሁ። ተደርሽባቸውም አይደለም አልደርስ ዛሬም ይሁን ነገም አልደርስባችሁም። ሲቀጥል ደግሞ እውነት ለመናገር አንድ ቆሻሻ ንግግር ብትናገረው ራሱ እኔ ልመልስ ልመልስላችሁ ራሱ አልፈልግም። እዚች ጋር እንደምትመለከቱት ትዙ በሰራችሁ ቪዲዮ ትዙ ኮፒራይት ይዟቸው ነው ብዬ ተናገሩ። ከዛ በኋላ አንዲት ወመጣችና አንቺ ራስሽ ቆሻሻ ነሽ አብረሽና የሚያወራሽ ከሆነ ለምን አትነግሪውም? ፀጌ ላይ መቶ ጊዜ የሚለጣጥፈው ሩታ ኦዲንስ ምናምን የሚል ሌላኛው ጽሁፍ አላነባውም፣ እና እንደዛ ብላ የኮበታችን ልጅ አለች ማለት ነው። እኔ የፈለገ ነገር ብትሉ አንድች መጥፎ ቃላት አልመልስላቸው። ምክንያቱም እኔ አስተዳደጊ አይደለም። እንደዚህ አይነት የወረደ ቃላት እውነት ነው ብላቸው አስተዳደጊ አይደለም። በጭራሽ እኔን አይወክልም እኔን አይወክልም። እኔ ቆሻሻ ስለሆንኩ ወይም ደግሞ መጥፎ ሴት ስለሆንኩ ነው ሚዲያ ላይ ወጥቼ ዘራፈ የምለው ከሰው ጋር የምጣላው ማለት ነው። ማለቴ ባልና ሚስት ነጣጥዬ የማደንቀው ቆሻሻ ሴት ስለሆንኩ ነው። ተግባባን አይደለም? ቆሻሻ ባልሆን ኖሮ ሁለታቸውም አንድ ላይ አድርጌ ደግፋቸዋለሁ። ቆሻሻ ስለሆንኩ ነው አብርሽን በግል የምነቅፈው ሩታንም። እናንተ ሰው እኮ ይሰቀብናል ሰው እኮ ይንቃችኋል። እራሴን እኔ ደግሞ ማስናቅም ወይም ደግሞ ማስረገጥ አልፈልግም። እራሴን አክብሬ የምኖር ሴት ነኝ። ሰውን አክብሬ ራሴን ማከበር ሌላ እኮ የሆነ ዘራፍ የምትሉ ባልና ሚስት ለያይታችሁ ስታደንቁ እኮ ሰው ራሱ ይንቃችኋል እኮ የሆነ በቃላደን ራሳችሁ ታስንቃላችሁ። ስለዚህ እኔ እንደዚ አይነት ሴት አይደለሁማ፣ እንደዚ አይነት ሴት አይደለሁም። አለያይም እንዴ አንደኛ ሁለቱም አንድ ጎረቤቶቻችን ናቸው። ነገ ገብቼ የምገናኛቸው ሰዎች ናቸው። ሲቀጥል ደግሞ እኔ በምን ጥፋታቸው ነው የማወቃሸ መሆነው እኔ ሰኔ ሰኔ ሰኔ ጥፋት አለብኝ ወይ ለብኝ የሚል ነገር አለና፣ እና ለማንኛውም እናንተ የፈለገ ነገር በሉ፣ የፈለገ ነገር ተናገሩ። ዛሬ የሚሆን ነገ ብኔ ሁለቱን ይዤ እጓዛለሁ። ጥፋት ካለባቸው ቪዲዮ ላይ በማየው ነገር ሳይሆን ከጀርባ ሌላ ነገር ጥፋት ካለባቸው ኦፍኮርስ የዛኔ እናገራለሁ። የምናገረውም ደግሞ ሚዲያ ላይ መጥቼ አይደለም ዘራፋ የምለው አብርሽን ጥፋት ቢኖርበት ከጀርባ ሚዲያ ላይ መጥቼ አይደለም አብርሽ ለምን ያደረገ ብዬ የምናገረው በውስጥ መስመር ሩታም ከሆነ ጥፋት ካለባት ሩታ ይህን ነገር ለምን አደረግሽ ብዬ ዘራፍ አይደለም። ሚዲያ ላይ በውስጥ መስመር እናገር። አንድ ሰው የምትወዱት ከሆነ የምታከብሩት ከሆነ ወይም ደግሞ ለዛ ሰው ሞራን የምትጨነቁ ከሆነ በውስጥ መስመር ተናገሩት። የትኛውም ሰው የምሬን ነው ብላችሁ ጥፋት ካለበት ማለት ነው እንጂ ሚዲያ ላይ ጓደኛ ማለት ምን ማለት ነው? ለምሳሌ ጓደኛ ማለት ለእናንተ በጣም ጥሩና ምርጥ የምትሉት ጓደኛ ምን አይነት ጓደኛ ነው? የእናንተ ጓደኛ አይባችሁና የሆነ ጥፋታችሁ ሚዲያ ላይ ወጥቶ ዘራፍ የሚልላችሁ ነው ወይስ ሄዳ ከሌላኛው ሴት የምታወራናት ወይስ በግል የምትጠይቅሽን? እኔ ደግሞ እንደዛ አይነት ሴት ነኝ። እንዴት ምን አይነት ሴት ነሽ ከምትልኝ ከሆነ ሚዲያ ላይ ሳይሆን ወይም ደግሞ አንዴት ጓደኛ ይመታ ከተናገረችን ጥፋት ካለባት ሌላኛው ጋር ሄጄ መናገር ሳይሆን ቀጥታ ሷ ጋር ሄጄ ይሄ ጥፋት አለብሽ አስተካኪ፣ አከተመ። እንደዚህ አይነት ነኝ። እሱም የማውጤት ነው ይሄ ንግግሬ፣ ይሄን ተግባር የማውጤት ነው። የቤተሰቦች አባቴና የእናቴ ውጤት አያች አደለ? ተግባባን አደለ? እና ስለ ጮኩባችሁ በጣም ይቅርታ ውድ ቤተሰቦቼ። ያኔ አብርሽን ለምን አትና ብዙ ጊዜ አለ። ይሄም ብቻም አይደለም፣ ብዙ ጊዜ አብርሽን ለምን አትቃወሚም እንዴ? አብርሽና ሩታ እኳ አንድ ናቸው እናንተ። ተጣምረዋል እኮ ተጣምረዋል፣ ባልና ሚስት ናቸው። እንዴት ብዬ ነው ነጣጥያ ሲጀመር እኮ ውስጣችሁ እያወቀ እኮ ህሌናቸው አይፈቅድላችሁማ። እኔ ውስጤን እያወቀ ህሌና ሊፈቅድልኝ አይችልም፣ በጭራሽ እንዴ። አንድን ዋሹ ብትባሉ እናንተ ዝም ብላችሁ እንደመጣላችሁ ትዋሻላችሁ፣ አድዋሹ። ስለዚህ ይሄንንም ልክ እንደዛ ነው። እኔ ምን ብዬ ነው ወቃሸው መሆነው እዚህ ጋር ሊሆን አልችልም፣ ባጭሩ፣ በጭራሽ መቼም እንዳታስቡት፣ ጥፋት ሚዲያ ላይ ቢሰሩ በጭራሽ በጭራሽ። እና ሩታዬ አትወጃትም ሳይሆን ነገ ድል ባለሰርግ ደግሞ ኢትዮጵያ ሁነን ስንድራት የምታዩ ይሆናል። እንዴ እናንተ በዚህ ስንል በዚህ በዚህ ስንል በዚህ ቪዲዮ ደግሞ የሆነ የሆነ የሆነ አንዴ ቢላው፣ አንዴ ማንኪያ፣ አንዴ ጭልፋ፣ አንዴ መጥረጊያ ምናምን ከተውበታል። ሲቀጥል ደግሞ ብዙ ብዙ ነገራቶች አሉ። ኮፒራይት የያዘን አለው አይደል። በቃ ምንም ማድረግ አንችልም። እና ኮፒራይት የያዛቸው አጠፉት፣ አከተመ። ሌላ ነገር የለውም። እና የትኛውም ሰው በነገራችን ላይ ቪዲዮ ስህተት ከሌለበት፣ ጥፋት ከሌለበት ሩት ተዝም ብላ ሆ ብላ ቪዲዮ አታጠፋውም። ለምን እንደሆነ ታውቃላችሁ? ገንዘብ የሚገኝበት ቪዲዮ ነው። ብዙ ታይተዋል፣ ብዙ ሄደዋል። ታዲያ ለምን ሆን ብላ ታጠፋዋለች በእርግጥ ባልና ሚስት ናቸው ከሌላኛው ሴት ይለጣጠፍ አይደለም አይለጣጠፍ ነገር ግን ይተዋወቃሉ እንዴ እሺ ምን እናደርግኛ እንደ ውድ ቤተሰቦች እናንተ ፍረዱ እስኪ ምን ለምሳሌ ምን ብለን ነው የምንናገረው ምን እሺ እነሱ ወደውና ፈቅደው ለሚሰሩት ስራኛ እንዴት ብለን ነው የምንከራከራቸው እንዴት ብለን ነው የምንሳደበው እንዴት ብለን ነው የምንናገረው እነሱ እኮ በደንብ ይተዋወቃሉ? እኔ ስንቴ ነው የምለፈልፈው ወይን ይበላቸው እኔ እውነት ለመናገር እኔ አንዱ ላይ እኔ ስድብ ከበዛብኝ ከበዛብኝ ከሚዲያ ልጠፋ ራሱ እችላለሁ እና እንዳትሰድቡኝ ስለዚህ ልስራበት በአግባቡ ማለት ነው በጨዋ ደንብ እናንተም ጨዋ ሁኖ እኔም ጨዋ ሆኖ አለሁ ስትሳድቡ እውነት ለመናገር እኔ ከዚህ በኋላ ምንም አይነት ነገር አልመልስላችሁም ለየትኛውም ሰው አልመልስም በአብርሽና በሩታ ተሳድቡ ለሚመጣው ግን አለሁ እቆማለሁ ዛሬም ነገም እሳድባለሁ ምንም አታመጡም ነገር ግን መጥፎ ንግግር አልሳድብም ማለት ነው እና ይሄ ነው በቃ የባበደ ቪዲዮ ይመጣሉ ማታት ጠብቆ አከተመ ያ ደግሞ የምፈልጉት ይሄ ነው የምፈልጉት የሚፈልጉት እና ቪዲዮቸው ጠብቁ፣ እስኪመጠው ድረስ እኛንም ተሳደቡ። እውነት ለመናገር ወንጀል ነው የምትሸከሙት እናንተ ናቸው ነው የምናግባኝ ተሸከሙ፣ ከፈለጋችሁ እየተሳደባችሁ ሆ ቆሻሻ፣ ምን ነ ቆሻሻ የሚመስለው እናንተ። እኔ እንደዚህ አይነት ስድብ እየምር በጣም ነው የሚያስጠላኝ፣ እንደዚህ አይነት ስድብ እኔ ቆሻሻ? እኔ ወላሂ ጨዋ ቤተሰብ ያሳድገኝ ሴት ነኝ እንዴ። ቆሻሻማ አይደለሁም እንዴ ነችና ራሴን አስከብረ ምኖር ሴት ነኝ እንዴ ማንንም በክፉ ነገር እንዲደርስብኝ አልፈልግም። እኔም እንድደርሱ አልፈልግም።